ፕሬዚዳንት ዶናልድ ትራምፕ ረቡዕ ዩናይትድ ስቴትስ ግጭቱን ትቀላቀል እንደሆነ ሲጠየቁ አደርገው ይሆናል፣ አላደርገውም ይሆናል ሲሉ ምላሽ ሰጥተዋል። ቢቢሲ ያነጋገራቸው ባለሙያዎችና ዘጋቢዎቹ በሁለቱ አገራት ግጭት ዙሪያ ከተመልካቾችና አንባቢዎች ለቀረቡ ጥያቄዎች ምላሽ ሰጥተዋል። እስራኤል ኢራን ላይ ጥቃት እየፈጸመች ያለችው ለምንድን ነው? የእስራኤል መንግሥት በዚህ ጉዳይ ምርጫ እንደሌለው ነው የሚናገረው ባለፉት ጥቂት ወራት ኢራን የኒውክሌር ጦር መሳሪያ ግንባታዋን እያፋጠነች መሆኗን እና የኢራንን የኒውክሌር ምራ ግብር ለመግታት የታለሙ ንግግሮች የትም እንዳልደረሱ ስለዚህም ይህ የመጨረሻው አማራጭ እንደሆነ ማመኑን ይገልጻል። ከኢራን የሕልውና ስጋት እንደተጋረጠባቸው ተናግረዋል። እንዲሁም ኢራን የእስራኤልን መንግሥት ለማጥፋት አስቀድማ ቃል ስለገባች የኒውክሌር ጦር መሳሪያ ከታጠቀች ትጠቀመዋለች ተብሏል። ኢራን የኒውክሌር ጦር መሳሪያ ለማምረት ተቃረባለች የሚለው ሌሎች በቀጠናው የሚገኙ ሀገራት የሚጋሩት አቋም አይደለም። የተባበሩት መንግስታት የኒውክሌር ተቆጣጣሪ፣ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ፣ እንዲሁም የአሜሪካ የስለላ ድርጅት መረጃ ኢራን የኒውክሌር ጦር መሳሪያ ልታምርት ነው የሚል ተጨባጭ መረጃ አላቀረቡም። የኢራን ሰላማዊ ዜጎች ወዴት ይሂዱ? የእስራኤል መከላከያ ሰራዊት ነዋሪዎች ከኢራን ዋና ከተማ ትሄራን የተወሰኑ አካባቢዎች ለቀው እንዲወጡ ማሳሰቢያዎችን አውጥተዋል። ነገር ግን እነዚህ አካባቢዎች እጅግ በጣም ጥቅጥቅ ያሉና ብዙ ሰዎች የሚኖሩባቸው ናቸው። እጅግ በጣም ብዙ መንገዶች ከትሄራን ለመውጣትና ወደ ሰሜናዊ የአገሪቱ ክፍል ለመሄድ በፈለጉ ሰዎች ተጨናንቀው የሚያሳዩ ምስሎች ወጥተዋል። ነገር ግን በእነዚህ አካባቢዎች የእስራኤል መንግሥት ጥቃቶቹን እየፈጸመ ነው። ለዚህ ምክንያቱ ደግሞ እስራኤል የጥቃት አድማሷን ማስፋቷ ሲሆን በዚህም የተነሳ የትኛውም አካባቢ ደህንነቱ የተጠበቀ ነው ተብሎ ሊወሰድ አይችልም። በቴህራን መንግሥት የባቡር መስመሮችን 24 ሰዓት ክፍት ማድረጉና ዜጎች ወደ መጠለያዎች መሄድ እንደሚችሉ ገልጿል። ቴህራን 10 ሚሊዮን ነዋሪዎች ያሏት ሲሆን እነዚህን ሁሉ ሕዝቦች ማስወጣት ቀላል አለመሆኑን ማሰብ ይቻላል። አሜሪካ በሁለቱ ሀገራት ግጭት ውስጥ በተሳተፍ ኢራን የአሜሪካ ኢላማዎችን ታጠቃለች። በእርግጥ አደጋ አለ። ያ ብቻ ሳይሆን አሜሪካ ላይ የሚያስከትላቸው መዘዞች ቀላል አይሆኑም። በመካከለኛው ምስራቅ በ19 አካባቢዎች ከ40 እስከ 50 ሺህ የሚደርሱ የአሜሪካ ወታደሮች አሉ። በቆጵሮስ መቀመጫቸውን ያደረጉ የአሜሪካ ሠራተኞችና በባህሬን ውስጥ የአሜሪካ የባህር ኃይል ተቋም አሉ። ሁሉም አሜሪካ እንዴትና በምን ያህል መጠን ለመሳተፍ እንደምትወስን ይወሰናል። በኢራን የሚደገፉ ኃይሎች በሁለቱ ሀገራት ግጭት ውስጥ ይሳተፋሉ? አይመስለኝም። ከእንግዲህ አይሆንም። ሐማስ መስከረም 26 2016 ዓ ም በእስራኤል ላይ ጥቃት ከፈጸመ በኋላ እስራኤል ኢራን የነበራትን ብዛት የመጀመሪያ የመከላከያ መስመሮችን በተደራጀ ሁኔታ መታለች። በጋዛ ውስጥ ሐማስን አዳክማለች። በሊባኖስ የሚገኘውን የሂዝቦላህን የጦር መሣሪያ በከፍተኛ ሁኔታ ቀንሳለች። ሱሪያ በሸር አል አሳድ ከሥልጣን በመውረዳቸው ከእንግዲህ በኋላ የኢራን አጋር አይደለችም። ስለዚህ ከእንግዲህ ለእስራኤል ስጋት የሚሆኑባት ዕድል የለም። ይህ በእንዲህ እንዳለ ሁቲዎች በአንፃራዊ ሁኔታ በየመን የተገደቡ ናቸው። ስለዚህ እነሱ በደንብ የተቀናጁ አይደሉም። የኢራኑ መሪ ማን ነው? ምን ያህልስ ድጋፍ አለው? የኢራን ጠቅላይ መሪ አሊ ሐሜኔ ናቸው። እሳቸው የሃይማኖት ሰው ናቸው። ይሁን እንጂ ከኢራን ፕሬዝዳንት የበለጠ ሥልጣን አላቸው። የጦር ኃይሎች ዋና አዛዥ ሲሆኑ ከአሜሪካ ጋር ድርድር ማድረግን ጨምሮ በአገሪቱ ውስጥ ውሳኔ ሰጪ ናቸው። ነገር ግን የመላው ኢራናውያን ድጋፍ የላቸውም። ኢራናውያን ተከፋፍለዋል፣ ክፍፍሉ ደግሞ እየሰፋ ነው። ኢራን በአገዛዙ ላይ ከፍተኛ ተቃውሞዎችን ያስተናገደችው ከሁለት ዓመት በፊት ነው። ሴቶች መብታቸውንና ነፃነታቸውን በመጠየቅ በተቃውሞ ሰልፎች ላይ ተሳትፈዋል። ነገር ግን ይህን አገዛዝ አሁንም ከሥርዓቱ ጋር ግንኙነት ያላቸው የታጠቁ ኃይሎችን ጨምሮ ደጋፊዎች እንዳሉት ችላ ማለት የለብንም። የኢራን መንግስት ከስልጣን ቢወገድ ምን ይከሰታል? ለዚህ ግልጽ መልስ የለውም። ባለፉት ጥቂት ዓመታት መንግስትን ለመተካት በጋራ የሚሰራ ተቃዋሚ እንደሌለ አይተናል። አሁን በውጭ ሀገር የሚኖረው የኢራን የቀድሞ እሻ ልጅ ሬዛ ባላቪን ጨምሮ የተለያዩ አማራጮች አሉ። እሱ ከኢራን ውስጥና ውጭ ደጋፊዎች ያሉት ቢሆንም ስንት ናቸው የሚለውን በትክክል መናገር አይቻልም። በውስጡም የለውጥ አራማጆችን ጨምሮ ተቃዋሚዎች አሉት። ዛሬ 40 ዓመት ገደማ በፊት ወደ ተገረሰሰው የኢራን ንጉሳዊ አገዛዝ መመለስ ላይፈልጉ ይችላሉ። ስለዚህ ይህ ነው የሚባል ምትክ ስለመኖሩ ግልጽ አይደለም። ፎርዶ የት ነው የሚገኘው? ምንድን ነው? ፎርዶ ከቴራን በስተደቡብ 200 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ኢራን ካላት ሁለት ወሳኝ የኒውክሌር ማበልጸጊያ ተቋማት አንዱ ነው። የተገነባው በተራራ ሆድ ውስጥ ሲሆን ኢራን የበለጸገውን የዩራኒየም ክምችቷን ለማሳደግ ስትጠቀምባቸው ከነበሩት ቁልፍ ተቋማት አንዱ ነው። ፎርዶ በእስራኤል መከላከያ ሰራዊት ተመቷል። ሁሉም ጥቃቱ የበለጠ ተጋላጭ ለማድረግ በዙሪያው የሚገኙ ወደ አየር የሚጎነጨፉ ሚሳይሎችንና የአየር መከላከያ መሳሪያዎችን ብቻ እንደሆነ ይታመናል። ኢራን የኒውክሌር ቦምብ ለመስራት ምን ያህል ተቃርባለች? ኢራን የኒውክሌር ቦምብ እየገነባች ለመሆኑና ላለመሆኑ እቅጩን የሚያውቁት ሰዎች የሀገሪቱ ታማኝ የኒውክሌር ተመራማሪዎች ውስጥ አዋቂ የደህንነት ሹማምንትና ራሳቸው ታላቁ መሪ ሀሚኔይ ብቻ ናቸው። የተረፈው ግምት ነው። ይሁን እንጂ የማስጠንቀቂያ ደውሎ የተደወለው በዚህ ወር የመንግሥታቱ ድርጅት ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ከ20 ዓመታት ገደማ በኋላ የመሳሪያ ማስፋፋትን የሚከለክላትን ግዴታ ጥሳ መገኘቷን አግኝተዋል። ኢራን በጥቅሉ 400 ኪሎ ግራም ወይም 600 ዩራኒየም ክምችት ያላት ሲሆን ይህ ለሲቪል የኒውክሌር ኢላማ ከሚያስፈልገው መጠን በላይ ነው። የመንግስታቱ ድርጅት ኤጀንሲ ኢራን ሙሉ ለሙሉ ለመተባበር አሻፈረኝ ማለቷንና የኒውክሌር ግብዓቶችን የኒውክሌር መሳሪያ ለመስራት ተጠቅማለች የሚለውን ማረጋገጥ እንዳልቻለ ገልጸዋል። ይህም ኢራን የኒክሌር ቦምብ ለመስራት እየተሯሯጠች ነው ማለት አይደለም። የእስራኤል ጦር ባለፈው ሳምንት፣ ባለፉት ጥቂት ወራት የደህንነት መረጃዎች ኢራን ከመቼውም ጊዜ በበለጠ የኒክሌር ቦምብ ባለቤት ለመሆን መቃረቧን ያሳያሉ ብሏል። የቅርብ አጋሯ መረጃ ግን ይህን አያሳይም። ባለፈው መጋቢት ወር የአሜሪካ ብሔራዊ የደህንነት ኃላፊ ቱልሲ ገባርድ ለአገሪቱ ምክር ቤት ኢራን መሳሪያ መስራት የሚያስችል ያልተጠበቀ የዩራኒየም ክምችት ቢኖራትም የኒውክሌር መሳሪያ እየሰራች መሆኑን አላየንም ብለዋል። ኢራን የኒውክሌር መርሃ ግብሯ ሙሉ ለሙሉ ሰላማዊ ነው በማለቷ ጸንታለች። እስራኤል የኒውክሌር መሳሪያ አላት። እስራኤል ዘጠና የኒውክሌር ተተኳሽ ወይም አረር እንዳላት ይገመታል። ነገር ግን ትክክለኛ መልሱን አናውቅም። አገሪቱ የኒውክሌር አቅሟን በሚመለከት አረጋግጣም ሆነ ክዳ አታውቅም። እስራኤል በመላው ዓለም የኒውክሌር መስፋፋትን ለመቆጣጠር የተፈረመው ኒውክሌርን በሰላማዊ ዓላማ ብቻ የማዋል ስምምነት አካል አይደለችም። የኒውክሌር መሳሪያ ባለቤት ለመሆን ሦስት ክፍሎች ያስፈልጋሉ። የመጀመሪያው የዩራንየም መበልጸግ ዘጠና በመቶ መድረስ፣ ሁለተኛ ተተኳሹን የማዘጋጀት አቅም ሲሆን፣ ሦስተኛው ደግሞ ተተኳሹን ወደ ኢላማ ማዳረሻ መንገድ ነው። በእስራኤል በኩል ከላይ የተገለጹት ሁኔታዎች የሚያሳይ ግልጽ ማሳያ የለም። የፈረንሳዩ ፕሬዝዳንት ኢራን ለመደራደር ፈቃደኝነቷን ልታሳይ ይገባል አሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከእስራኤል ጋር ያለውን ግጭት ለማስቆም ፈረንሳይን ጨምሮ አውሮፓውያኑ ሀገራት ለኢራን የዲፕሎማሲ ፕሮፖዛል እንደሚያቀርቡ ተናግረዋል። ማክሮን ፕሮፖዛሉ በአራት ዋና ዋና ክፍሎች መዋቀሩን ገልጸዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አይኤኢኤ በኢራን ሥራውን እንዲጀምር እና ዩራኒየምን ማበልጸግ ስራ ወደ ዜሮ ማሸጋገር፣ የኢራንን የባለስቲክ ሚሳይል እንቅስቃሴ መቆጣጠር፣ ኢራን በቀጠናው ላሉ ተዋጊ ቡድኖች የምታደርገውን የገንዘብ ድጋፍ በተመለከተ፣ በኢራን ውስጥ ያሉ ታጋቾችን ነፃ ማውጣት፤ ይህም በኢራን እስር ቤቶች ውስጥ የታሰሩ የውጭ ዜጎችን የሚመለከት ነው። ኢራን የምናስቀምጠው ፕሮፖዛልን በተመለከተ በመድረኩ ተገኝታ ለመደራደር ፈቃደኛ መሆን አለባት ሲሉ ማክሮን ለጋዜጠኞች ተናግረዋል። ዘጠነኛ ቀኑን በያዘው የእስራኤልና ኢራን ግጭት የተፈጠሩ አዳዲስ ክስተቶች እስራኤልና ኢራን በሰማይ ላይ የሚያደርጉት ግጭት ዘጠነኛ ቀኑን ይዟል። የእስራኤል ጦር የኢራን የኒውክሌር ምርምር ኤጀንሲ ዋና መሥሪያ ቤትን ጨምሮ ከስልሳ በላይ የሚሆኑ ይዞታዎችን በቴህራንና በሌሎች ስፍራዎች ላይ ማጥቃቱን አስታውቋል። የኢራን ሚሳኤል በደቡባዊ እስራኤል በርባ ከተማ የሚገኝ የቴክኖሎጂ ፓርክ መምጣቱ ተከትሎ በርካታ ህንጻዎች ወድመዋል። መዋል ሞት ባይከሰትም ሰባት ሰዎች ግን በረሰባቸው ጉዳት ወደ ሆስፒታል ተወስደዋል። የአሜሪካ ፕሬዚዳንት አባሏ ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል አሉ። የአሜሪካ ኮንግረስ አባል የሆኑት ትውልደ ኢራናዊት እና ዲሞክራቷ ያስሚን አንሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል አሉ። ለቢቢሲ ኒውዴይ ፕሮግራም በየቀኑ ሐሳቡን የሚቀይር ፕሬዚዳንት ነው ያለን ያሉ ሲሆን አክለውም የሚናገረውን ማንም አያምንም ብለዋል። የኢራቅ ጦርነትን በቀጥታም ዩናይትድ ስቴትስ በቀጠናውና የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባት ተናግረዋል። አንሳሪ ኢራናውያን ስልጣን ላይ ያለው አካል ለመሆናቸውን ማስታወሱ አስፈላጊ እንደሆነ ጠቅሰው አብዛኛው ሕዝብ ከ1979 ጀምሮ በእገታ ውስጥ የያዛቸውን እስላማዊ ሪፐብሊክ እንደሚቃወሙ ገልጸዋል። በመሆኑም በአገራቸው በቦምብ መደብደብ አይገባቸውም ብለዋል። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ የህይወት መጥፋት ወደሚወስድ መንገድ ላይ እንዳያተኩሩ አሳስበዋል። በዓለማችን ታዋቂ ከሆኑ የመረጃ መለዋወጫ መተግበሪያዎች አንዱ የሆነው ቴሌግራም መስራች እና ኃላፊ ፓቬል ዱሮቭ ለወለዳቸው ከመቶ በላይ ልጆቹ 13.9 ቢሊዮን ዶላር የሚገመት ሀብቱን ሊያወርስ እንደሆነ አስታወቀ። እነዚህ ከመቶ በላይ ልጆች የተወለዱት ከ15 ዓመታት በፊት ለአንድ ክሊኒክ በለገሰው ስፐርም አማካኝነት መሆኑን ተናግረዋል። ሁሉም ልጆቼ ናቸው፣ እናም እኩል መብት ይኖራቸዋል እርስ በርሳቸው እንዲበጣበጡ አልፈልግም ሲል ዱሮቭ ለፈረንሳዩ የፖለቲካ መጽሔት ለፖይንት ተናግረዋል። ፖቬል በአባትነት እያሳደጋቸው ያሉ ስድስት ልጆችን ከሶስት አጋሮቹ አፍርቷል። ሆኖም እርሱ እንደሚለው ጓደኛዬን ለመርዳት ከ15 ዓመት በፊት ስፐርም የለገስኩበት ክሊኒክ በ12 ሀገራት ከ100 በላይ ሕፃናት በእኔ ስፐርም እንደተጸነሱ ነግሮኛል ብለዋል። ሩሲያዊው የቴክኖሎጂ ባለጸጋ ጨምሮ እንደተናገረው ልጆቹ ውርሳቸውን ሰላሳ አመት እስከሚሞላቸው ድረስ እንደማያገኙ ለመጽሔቱ ተናግረዋል። እንደተራሰው እንዲኖሩ እፈልጋለሁ በራሳቸው ህይወታቸውን እንዲገነቡ በራሳቸው መተማመን እንዲማሩ እንዲሁም መፍጠር እንዲችሉ እንጂ በባንክ አካውንት ላይ ጥገኛ እንዲሆኑ አልፈልግም ሲል ተናግረዋል። የአርባ ዓመቱ ወጣት አሁን ኑዛዜውን ማስፈር ያስፈለገበት ምክንያት ከስራው ጋር በተያያዘ ያለውን አደጋ በመገንዘብ እንደሆነ ያስረዳል። ህፃነትን መደገፍ አያላን መንግስታትን ጨምሮ በርካታ ጠላቶችን ያተርፍላል ይላል። ሚስጥራዊና ግላዊነትን በጠበቀ መልኩ መረጃዎችን መለዋወጥ የሚችለው ቴሌግራም ከአንድ 1 ሚሊዮን በላይ ወራዊ ተጠቃሚዎች አሉት። በፈረንሳዩ ከቀረበበት ከባድ የወንጀል ክስ ጋር በተያያዘ ምንም አይነት ጥፋት እንዳልፈጸመም በድጋሚ ተናግሯል። ኃላፊው መተግበሪያውን ወንጀል ለመከላከል ተገቢውን የመከላከል ሥራ አልሰራም በሚል ባለፈው ዓመት በፈረንሳይ ክስ ተመሥርቶበታል። እንደ አደንዛዥ ዕፅ ዝውውር፣ የሕፃናት ወሲባዊ ጥቃት ይዘትና ማጭበርበር ጋር በተያያዘ ከሕግ አስከባሪ አባላት ጋር እየተባበረ አይደለም የሚለውን ኃላፊው አጣጥሏል። ቴሌግራም ከዚህ ቀደም በቂ የቁጥጥርና የክትትል ሥርዓት አልዘረጋም የሚለውን አልተቀበለውም። ክሱ ፍጹም እርባና የሌለው ነው ሲል የቴሌግራም ኃላፊው ለመጽሄቱ ተናግረዋል። ወንጀለኞች የእኛን ጨምሮ ሌሎች መረጃ መለዋወጫ መተግበሪያዎችን ስለሚጠቀሙ እነዚህን መተግበሪያዎች የሚያስተዳድሩትን ወንጀለኛ አያደርጋቸውም ሲል አክሏል። በሩሲያ የተወለደው ፓቬል ቴሌግራም መቀመጫውን ባደረገው ዱባይ ውስጥ ነው ነዋሪነቱ። ፓቬል የፈረንሳይና የተባበሩት አረብ ኤሜሬት ጥምር ዜግነት አለው። የሩሲያው ማኅበራዊ ሚዲያ ቪኮንታቴ መስራች የሆነው ፓቬል ከዚህ ቀደም የክሬምሊን ጽሑፎችን ሳንሱር እንዲያደርግ የቀረበለትን ጥያቄ ውድቅ በማድረጉ ከዚህ ማኅበራዊ ሚዲያ መባረሩን ተናግረዋል። ፓቬል ቴሌግራምን የመሠረተው በአውሮፓውያኑ 2013 ሲሆን መተግበሪያውም በሩሲያ ውስጥ ተወዳጅ ሆኖ ቆይቷል። ቴሌግራም እስከ 200 ሺህ አባላት ያሉትን ቡድኖችን መመሥረት ይፈቅዳል። ይህም ተቺዎች የተሳሳተ መረጃ በቀላሉ እንዲሰራጭ እንዲሁም ለሴረኞች የናዚ ደጋፊዎች፣ ሕፃናት ደፋሪዎች እንዲሁም ከሽብር ጋር የተያዙ ይዘቶችን እንዲስራ። የዛሬ ወሬዎቻችንን ከቢቢሲ፣ ሲኤንኤን፣ አጃንስ ፍራንስ ፕሬስ ና አልጀዚራ ያጠናቀርንላችሁ ናቸው።